ብዙዎች የአርሰናልን የመከላከል መዋቅር ጥንካሬን ሲያነሱ የማጋሌሽና የሳሊባን ጥምረት ከፊት ያስቀምጣሉ። የሁለቱ ተጫዋቾች ጥምረት የአርሰናል የመከላከል ጥንካሬ መሰረት እንደሆነም ያምናሉ። ነገር ግን እዚህ ጋር አንድ ተጫዋችን መዘንጋት የለብንም። የአርሰናሉ የቀኝ ተመላላሽ ጁርየን ቲምበር። ተጫዋቹ በዘንድሮ የውድድር ዓመት ለአርሰናል ምን ያክል ጠቃሚ ተጫዋች እንደሆነ እያሳየ ይገኛል። የአርቴታና የአርሰናል ቁልፍ ተጫዋችስ እንዴት ሊሆን ቻለ? የሚለውን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙ ታራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ፕሮግራሞች እንዲደርሷችሁ የምትፈልጉ ከሆነ የዩቱብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ መጀመሪያችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ሁል ጊዜ ስለምታደምጡን፣ ሀሳቦቻችሁን ስለምጽፉልን፣ ምርጫችሁን ስለምታደርጉን እጅግ አርገን ከልብ እናመሰግናለን። የዩሪየን ቲምበርን ጉዳይ በተመለከተ እንግዲህ እንደው ፕሮግራም ለመስራት ካሰብኩኝ ትንሽ ቆየት ብዬ ነበረ። የጠየቁ ተመልካቾችም አሉ፣ ግን ደግሞ ትክክለኛው ታይሚንግ አሁን ሆነና ይህንን ፕሮግራም ወደ እናንተ ይዤ መጥቻለሁ ማለት ነው። እንግዲህ የአርሰናልን የመከላከል ጥንካሬ ብዙ ሰዎች ሲያነሱ ሳሊባን፣ ማጋሌሽን በብዛት ያነሳሉ፣ ወይ ግብ ጠባቂው ዳቪድ ራያን በብዛት ደጋግመው ሲያነሱ ይደመጣሉ። ግን ይህንን ተጫዋች ደግሞ መዘንጋት የለብንም። ጁርየን ቲምበር በአትሌቲኮ ወደ ማድሪዱ ጨዋታ ላይ አርሰናል አራት ግቦችን አስቆጥሮ ሲያሸንፍ ምን አይነት አስገራሚ ብቃት ሲያሳይ እንደነበር እዛ ጨዋታ ላይ ስንመለከት ነበር። በተለይም ደግሞ ተጫዋቾችን ድሪብል እያደረገ የሚያልፍበት መንገድ መከላከሉን ኮስተር ባለ መንገድ ኮንትሮል ያደረገበት ሁኔታ እጅግ በጣም አስገራሚ ሆኖ ተመልክተናል። ከዛ ባለፈ በክሪስታል ፓላሱ ጨዋታ ላይ ሶስት የክሪስታል ፓላስ ተጫዋቾች ጁርየን ቲምበርን ኳስ ለመቀማት ዲስፖሰስ ለማድረግ ከፍተኛ ጥረት ሲያደርጉ ነበር እና ምን ያክል ተጫዋቹ በጣም አስገራሚ ተጫዋች እንደሆነ ከዛ በኋላ እሱ ላይ የተሰራው ጥፋት ደግሞ ምን እንዳስከተለ ተመልክተናል። በቃ ተጫዋቾች ይታገሉታል። ልክ እንደ አጥቂ ነው የሚቆጥሩት። ፋውል ተሰራበት። እሱ ላይ የተሰራውን ፋውል ዴክላን ራይስ የቅጣት ምትሆን አሻማው አርሰናል ወደ ጎልነት ቀየረው፣ ያንን ኳስ ማለት ነው፣ ቲምበር ላይ በተሰራው ጥፋት። ስለዚህ ይሄ የ24 ዓመቱ ተጫዋች ምን ያክል ለአርሰናል በጣም ጠቃሚና ወሳኝ ተጫዋች መሆኑን በዚህ ውድድር ዓመት ማንሳት ይቻላል። ለነገሩ ቲምበር እንደው በአርሰናል በጣም ጠቃሚ ተጫዋች መሆኑም የታየው ገና ዘንድሮ ሳይሆን በባለፈው ዓመት ነው። እንደምታስታውሱት በ 202324 አርሰናልን ከተቀላቀለ በኋላ ኮሚኒቲ ሽል ላይ ተጫዋቹን ተመለከት ነው። ከዛ በመጀመሪያው ሳምንት ከኖቲንጋም ፎረስት ጋር በተደረገው ጨዋታ ላይ ነበር ተጫዋቹ ጉዳት ያጋጠመው። እና የአርሰናልን የመከላከል መዋቅር አዲስ መልክ እንዲኖረው ያደረገው የቲምበር መጎዳት ነው ይላሉ የዛን ጊዜ ያንን ሞመንት የሚያስታውሱ ሰዎች። ምክንያቱም አስታውሳለሁ አርቴታ ሳሊባና ቲምበርን አንድ ላይ ለማጣመር ቤን ዋይትን ወደ ቀኝ ወስዶ ለማጫወት፣ ከዛ ደግሞ በግራው መስመር ላይ ሌላ ኬሚስትሪ ለመጠቀም ነበረ አርቴታ አስቦ የነበረው። ማጋሌሽንም እኮ ቤንች ላይ ሲያደረገው ተመልክተናል። ግን የቲምበር መጎዳት የአርቴታን ሀሳብ አስቀየረውና ሳሊባና ማጋሌሽ በድጋሚ በሴንተር ባክ ሚና ወይም የሴንተራፍ ሆነው ሁለቱ እንዲጫወቱ አደረጋቸው፣ የማል ተከላካይ ሆነው እንዲጫወቱ አደረጋቸው። ከዛም በመቀጠል ቤን ዋይት በቀኙ መስመር እንዲጫወት ተደረገ ማለት ነው። ዚንቼንኮ ደግሞ ሌላኛውም ፍላንክ ይይዛል። አርሰናል ተጫዋቹን ሲያስፈርመው ከነዚህ ንቼንኮም የበለጠ ጥሩ አቅም ያለው ተጫዋች ለማግኘት በሚል ነው ይህንን ተጫዋች ወደዚህ ክለብ እንዲመጣ ያደረገው። ለምሳሌ አርሰናል እሱን ካስፈረመበት ከአንድ ውድድር አመት ቀደም ብሎ የነበረውን ቁጥራዊ መረጃ ብትመለከቱ በ2022/23 የውድድር ዘመን በአያክስ በሚጫወትበት ጊዜ 2500 የተሳኩ ኳሶችን በኤር ዲቪዚዮ ማቀበል ችሏል። በጣም ብዙ ነው፣ 2500 የተሳኩ ኳሶችን ማቀበል ማለት ከነዚህ ውስጥ 731ዱ ወደፊት ያቀበላቸው ወይም ያሻገራቸው ለአጥቂ ተጫዋቾች የሚደርሱ ወይም ደግሞ የማጥቃት ቦታ ላይ ለሚገኙ ተጫዋቾች ያቀበላቸው ኳሶች ናቸው ማለት ነው። ይህም በጣም ብዙ ቁጥር ነው። ፓሲንግ አኪዩረሲው 91.7 በመቶ ነው። ይሄ ማለት ኳስ የማቀበል ስኬቱ ቢያንስ ወደ መቶ ፐርሰንት የተጠጋ ስለመሆኑ ማየትና መረዳት ይቻላል። እንግዲህ ይሄ ወደ አርሰናል ከመምጣቱ በፊት በነበረው ውድድር አመት ያስመዘገበው ቁጥር ነው። 86% ታክሎችን ያሸነፈ እንዲሁ ደግሞ 47.4 ኤሪያል ድዌሎችን ያሸነፈ ተጫዋች ጁርየን ቲምበር ግን አርሰናል ተጫዋቹን ሲያስፈርመው 55 ወይ 60 ሚሊዮን ፓውንድ በሆነ ዋጋ አይደለም፣ ከዚህ ባነሰ ዋጋ ነው ተጫዋቹን የግሉ ያደረገው። እና ይሄ ጉዳት ካጋጠመው በኋላ በሲዝኑ ላይ ተጫዋቹን አልተመለከትነውም። አርሰናልን ያጎደለ ነበር በተወሰነ መንገድ፣ ግን ያን ያክል ጉድለቱ ብዙም ፊልድ የተደረገ አልነበርም። ምክንያቱም ሌሎች ጥሩ ጥሩ ተጫዋቾች እዛ ቦታ ላይ ስለነበሩ። ታዲያ በባለፈው አመት ሙሉን ማለት ይቻላል ቲምበር ልክ እንደ አዲስ ፈራሚ አርሰናል ያገኘው አዲስ ፈራሚ ሆኖ በውድድር አመቱ ላይ አያየ ነው። እጅግ በጣም አስገራሚ ነበር ቲምበር። እንግዲህ አንዳንድ ጊዜ ስኳድ እያደገ ሲሄድ በጣም አፕግሬድ አፕግሬድ የሆኑ ተጫዋቾች እዛ ቦታ ላይ እንመለከታለን። አሁን ቀኙ መስመር ላይ ቤን ዋይት ጥሩ ሲጫወት ነበር፣ ግን ቲምበር ደግሞ ከቤን ዋይት በላይ ፐርፎርም ማድረግ የሚችል ነው። ሲከላከል በጣም የተዋጣለት ነው፣ ሲያጠቃ በጣም የተዋጣለት ነው። አምና እንግዲህ ከነ ጉዳቱ ነው እርሱን ነክሶ ከፔዤ ጋር በቻምፒየንስ ግማሽ ፍጻሜ ሲጫወት የተመለከትነው። ከዛ ግን አልቻለም፣ ተጎዳ፣ የሆኑ የሆኑ ጨዋታዎች አመለጡት። ግን ለተከታታይ ወራት ማለት በሚቻል ሁኔታ በወጥነት እንግዲህ ለ12 ወራት እንደዚህ ምናምን አካባቢ በጣም ወጥ ሆኖ እየተጫወተ ነው እያየን የምንገኝ እና እንደውም እንደ ኤፍ ብሪፍ ገለጻ ከሆነ የተጫዋቾችን ዴታ ያስቀምጣል ኤፍ ብሪፍ እና በዚህ መሰረት የራይት ባክ ተጫዋቾችን ደረጃ ሲያስቀምጥ ይህንን ተጫዋች ከፊት ከተቀመጡ ተጫዋቾች መካከል አንዱ ያደርገዋል። ለምሳሌ ወደ ፍጹም ቅጣት ምት ግብ ክልል ውስጥ ኳስ በማቀበል 19 ኳሶችን ማቀበል ችሏል። እንዲሁ ደግሞ 39 ሻርታቴዎችን ለመውረድ ሙከራ አድርጓል። ከዛ በተጨማሪ ደግሞ እንደዚሁ 13 ተጨማሪ ሻርታቴዎችን መውረድ የቻለ ተጫዋች ነው። አርባ አራት ኢንተርሴፕሽኖችን አድርጓል ወይም አርባ አራት ጊዜ ኳሶችን ብሎክ አድርጓል አቋርጧል ማለት ነው እና አሁን ይሄ ተጫዋች ከነ ዙቢመንዲ ጋር በሆነ ሜትሪክስ ውስጥ የምናገኘው ተጫዋች ሆነ። ከዛ ውጭ ደግሞ በተለይም የሹት እድሎችን ክሬት በማድረግ በመፍጠር ረገድ ፕሪሜር ሊጉ ላይ ከምንመለከታቸው ተጫዋቾች ምናልባትም ቀዳሚው፣ ምክንያቱም ይሄ የሹት ክሬቲንግ አክሽን ወይም ደግሞ የሆነ ሹት እንዲፈጠር እድሎችን የሚፈጥር ተጫዋች ነው ብለን ስንል ሀያ ስምንት ጊዜ እነዚህን እድሎችን መፍጠር ችሏል። ለምሳሌ ሌሎቹን ተጫዋቾችን ብንመለከት በሁሉም ውድድር ላይ ይሄን ያደርጉ አሉ እንደነ ዴክላንድ ራይስ ያሉ ተጫዋቾች ቲምበር ቁልፍ ኳሶችን በማቀበል ሁለተኛ ደረጃ ላይ የሚቀመጥ ነው። አስራ አምስት ቁልፍ ኳሶችን አቀብሏል። ራይስ ሀያ ቁልፍ ኳሶችን በማቀበል አንደኛ ደረጃ ላይ ነው። እንዲሁ ደግሞ ፕሮግረሲቭ ፓሶችን በማቀበል ሶስተኛ ደረጃ ላይ ተቀምጧል። ዴክላን ራይስ 77 ዙብሜንዲ 76 ፕሮግረሲቭ ፓሶችን አቀብለዋል። ቲምበር 68 ኳሶችን ማቀበል የቻለ ተጫዋች እንዲሁ ደግሞ በማጥቃቱ ረገድ ላይ በጣም የተዋጣለት ተጫዋች መሆኑን አሳይቷል። በፋይናል ሰርድ ወይም በሶስተኛው ማጥቃት ክፍል ላይ ኳሶችን በመንካትም ሶስተኛ ደረጃ ላይ የምታገኙት ተጫዋች ነው። ቡካዮ ሳካ 222 ዴክላን ራይስ 216 ኳሶችን በፋይናል ሰርድ ላይ ወይም ደግሞ በሶስተኛ የማጥቃት ክፍል ላይ ኳስ ነክተዋል። 210 ኳሶችን በመንካት ቲምበር ሶስተኛ ደረጃ ላይ ነው የሚገኝ። ከዛ በተጨማሪ ደግሞ ይሄ ቅድም እንዳልኳችሁ የፍጹም ጣት ምት ግብ ክልሎቹ ውስጥ ኳስ በማቀበል አራተኛው ደረጃ ላይ እየተቀመጠ ተጫዋች ነው ከሌሎች ተጫዋቾች ጋር 14 ኳሶችን ማቀበል ችሏል። በታክል ሶስተኛ ደረጃ ላይ ነው የሚገኘው 32 ታክሎችን ወርዷል። እንዲሁም ደግሞ ከዚህም በተጨማሪ ታክል ወርዶ ፖዚሽንን በመጠበቅ አምስተኛ ደረጃ ላይ ተቀምጧል። አስራ ስድስት አለው እዚህ ጋር ማለት ነው። ስለዚህ ተጫዋቹ መከላከል ላይ ልክ የነ ማጋሌሽ እና የነ ሳሊባን ያክል ብዙ ሊወራለት ይገባል። እኔ እንደሚሰራው ስራ ብዙ እየተነገረለት ነው ብዬ አላምንም። ግን ሁልጊዜ የአርሰናልን ጨዋታ ሳይ በጣም ከሚገርሙኝ ተጫዋቾችና እንደው ተገርሜ ከማያቸው ተጫዋቾች አንዱ ቲምበር ነው። የምር የምር በጣም ነው የሚገርመኝ። ይሄ ፊዚካል አፔራንሱ በጣም የሚገርም ነው በቃ ጭራሽ በፊዚካል ባትል የምታሸንፉት አይነት ተጫዋች አይደለም። አሁን የፓላስ ጨዋታ ላይ ስናስተላልፍ እያወራ ነው ነበር በቀጥታ ስርጭት ፕሮግራማችን ላይ እንዴት ፋይት እንደሚያደርግ፣ እንዴት እንደሚታገል ከተጫዋቾች ጋር ያን ስናይ ነበር። በአትሌቲኮ ማድሪድ ጨዋታ ላይ ያንን ነገር ሲያሳየን ተመልክተናል። ከዛ ደግሞ መከላከሉ ብቻ አይደለም የዚህ ተጫዋች አስገራሚነቱ፣ ሲያጠቃ ደግሞ ሌላ ለአርሰናል ምርጥነት የተሰጠ ተጫዋች ነው በቃ ይሄ ለማጥቃቱ በደንብ የተሰጠ በቃ አቅም ያለው ስኪል ያለው ተጫዋች ነው። አንዳንዴ ስታዩት እንደው ተከላካይም አይመስላችሁ፣ ተጫዋቾችን ድሪ ድሪብል እያደረገ ነው የሚያልፍ። እኔ ብዙ ጊዜ ስለ ኦቨርላፒንግ ጥቅም ደጋግሜ ሳነሳ ነበር። ምናልባት ከዚህ በኋላ ፈጣሪ ቢፈቅድ አንድ የሆነ ፕሮግራም መስራት አይቀርም። ለምንድን ነው ፕሪሚየር ሊጉ ላይ ይልቁንም ደግሞ በአርሰናል በኩል የግራግር ተጫዋቾች እየበዙ ያሉት የሚለውን ነገር መስራታችን አይቀርም በፕሮግራም እግዚአብሔር ቢፈቅድ ግን እንዲህ አይነቱን ተጫዋች ደግሞ አሁን ስታዩ አርሰናል ውስጥ ማጥቃቱን በጣም የሚያግዝ ኦቨርላፕ የሚያደርግ። እንግዲህ ኦቨርላፒንግ ጽንሰ ሐሳቡን ያው ምናልባት የእግር ኳስ ተርም ነው ኦቨርላፕ ማለት። ኦቨርላፕ ማለት ምንድን ነው? ተከላካዮች ከአጥቂው ጀርባ ሮጠው ሲገቡ ማለት ነው። ለምሳሌ ቡካዮሳካ ኳስ ይዞ እየገፋ ድሪብል እያደረገ ያለ ቲምበር ከጀርባው ሮጦ ሲገባ ያንን ኦቨርላፕ እንለዋለን ማለት ነው። ቲምበር ቦታ ይዞ ይጠብቀዋል። ዘንድሮ ጎሎችንም ሲያስቆጥር አይተናል። እንግዲህ ማርቲን ወደ ጋርዳውን በዚህ ሲዝን በጉዳት ምክንያት የሆኑ የሆኑ ጨዋታዎች እያመለጡት ነው፣ ግን ቡካዮ ሳካ ጥሩ እንዲሆን እያደረጉ ከሚገኙ ተጫዋቾች ደግሞ አንደኛው ጁርየን ቲምበር ነው። ከሱ ጀርባ የሚሰለፈው ተጫዋች ምክንያቱም ሳካ ኳስ ይዞ በሚገባበት ጊዜ ለሳካ ሎኒለስ እንዳይሰማው ብቸኛ እንዳይሆን እዛ ቦታ ላይ ጥሩ ኳሶችን እንዲያገኝ ዴሊቨር የሚያደርግለት ሌሎች ተጫዋቾችን ሰብስቦ የሚይዝለት ተጫዋች ይሄኛው የቀኝ መስመር ተመላላሽ ዩሪየን ቲምበር ከዛ ባለፈ ደግሞ ከክሪስታል ፓላስም ጋር በተደረገው ከአትሌቲኮ ማድሪድም ጋር በተደረገው ጨዋታ ላይ እነዚህ ነገሮች ስናይ ቆይተናል። አርሰናል በቻምፒዮንስ ሊጉ ከፔዥ ጋር በተጫወተበት የመጀመሪያው ዙር ጨዋታ ላይ እንደነ ኦደጋርድ እና ኤዜ እንግዲህ እዛ ቦታ ላይ ፐርፎርም ያደርጉታል ተብሎ የሚጠበቀውን ነገር ቲምበር ለማድረግ ጥረት ሲያደርግ ተመልክተኗል። በተለይ አንዳንድ ግራፎችን ብትመለከቱ እዛ ጨዋታ ላይ ወይ የጨዋታውን ሂደት መለስ ብላችሁ ብታዩት ቀኙ መስመር ላይ የነበረው አጂሊቲ ምን ሊፈጠር እንደሚችል ያውቀዋል። አዌርነሱ አለው። ቴክኒካል አቢሊቲው፣ የቴክኒክ አረዳዱ በጣም የሚገርም ነው። አርሰናል በዚህ ረገድ በጣም እድለኛ ነው የሚባለው ለዚህ እና የእሱ ደግሞ ሌላኛው ወንድም አለው እንደምታውቁት፣ በመልክ በጣም ተመሳሳይ ናቸው። በፍጹም አትለያቸው። ሌላ ደግሞ ወንድም አለው፣ ኩዌንቲን ቲምበር ይባላል እና የአያክስ የታለንት ዴቨሎፕመንት ኃላፊ ናቸው ሩበን ዦንግ ኪንድ እና እሳቸው ሲናገሩ ሁለቱ ልጆች አሉ ጁርየን ቲምበር እና ኩዌንቲን ቲምበር በተፈጥሮ ራሱ ተፈጥሮ የቸራቸው ከአምላክ የተሸራቸው ጥንካሬ አላቸው ብለው በአንድ ወቅት ሲናገሩ ነበር። ይህንን አስተታቸው ነው የሰጡት። እና እሳቸው ምን አሉ እንግዲህ ከእነዚህ ተጫዋቾች መካከል ምናልባት ስህተት ሊሳሳቱበት የሚችለው አንዱ በጨዋታ እሳቢያቸው ነው። ሊሰሩ የሚችሉት ስህተት እሱ ነው። ልክ ሜዳ ላይ ከገቡ በኋላ የአስተሳሰብ ፍጥነታቸው ስህተት እንዲሰሩ ሊያደርጋቸው ይችላል። እና እነዚህን ነገሮች ደግሞ ለማድረግ የሆኑ ስራዎችን መስራት አስፈላጊ ነበር። በተለይ ከ14 ዓመት በታች ልጆች ሳሉ ገና የ14 ዓመት በታች ልጆች ሆነው ሳሉ እሚጫወ ሲጫወቱ ይህን ነገር ለመስራት የሆኑ የሆኑ ነገሮችን ማድረግ አስፈላጊ ነበር። እና እንደውም ከእናታቸው ጋርም በሁለቱ መንትዮች ዙሪያ ተነጋግሬ ነበረ። እና ተጫዋቾቹ ምን እያደረጉ እንደሆነ ከእናታቸው ጋር ተነጋግሬ ያሉ በተፈጥሮ ተጫዋቾቹ ጠንካራ ናቸው፣ ግን ደግሞ ስማርት መሆን ያስፈልጋቸዋል። ምናልባት አሰልጣኞቻቸው ይህን ነገር የማምጣት ሁኔታ እንዳላቸው የዛን ጊዜ የሚታይ ነበር ብለው እኚህ ሰው እንግዲህ ሁኔታው ካለፈ በኋላ ተናግሯል። እና ደግሞ የእነሱ አሰልጣኞች ሁኔታውን ካዩ በኋላ አዳብት እንዳደረጉት ተጫዋቾቹ የበለጠ ፈጣን እንዲሆኑ አጂሊቲ እንዲኖራቸው ያደረጉበት ሁኔታ ሲያነሱ ነበረ። ከዛ ባለፈ ደግሞ ዣስፐር ቫን ሊዊን የተባሉ የአያክስ የዮዝ ስካውቲንግ ማኔጀር አሉ። ከ2011 እስከ 2016 በዚህ ኃላፊነት ላይ ሰርተዋል። እና እሳጆ ሲናገሩ ምን ይላሉ? ቲምበር በትክክል ለፕሪሚየር ሊጉ በቃ ክራፍትድ የሆነ ሚሆን ተጫዋች ነው ብለው ሲናገሩ ነበር። ያንን እንግዲህ ተጫዋች እንግዲህ አስቡት፣ አርሰናል እዛ ቦታ ላይ ስንት ተጫዋቾች ሲጫወቱ ነበር? ከነ ቤን ዋይትም በፊት እነ ሴድሪክ ሱዋሬዝ መኮ ሲጫወቱ አይተናል። በእርግጥ ሴድሪክ ሱዋሬዝ ኦልሞስት የሆነ ያክል ኬሪየሩን ከጨረሰ በኋላ ነው ወደ አርሰናል መጥቶ ሲጫወት ያየ ነው። ታኪሮ ቶሚያሱን ስታዩት ሞር በጣም ፈጣን ተጫዋች ነው ሲከላከል። ለአርሰናል ፈጣን የሆኑ እንቅስቃሴዎችን ማድረግ ይችላል። ግን ደግሞ ጉዳት ደጋግሞ የሚያጠቃው ተጫዋች ነው። ከፊትነስ ጋር ተያይዞ እንደዚህ አይነት ጥያቄዎች ይነሱበታል። ቤንዋይትን ቅድም እንዳነሳውት ነው ለአርሰናል በጣም ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነው። ግን አሁን የቲምበር መምጣት ደግሞ ኢንማ ይልስ በጣም ራቅ ያለ ተጫዋች መሆኑን እናያለን፣ እንረዳለን። በዚህ ደረጃ በጣም በብቃቱ ልህቀት ልክ የሚገኝ ተጫዋች ነው ጁርየን ቲምበር። ለዛ ብዙ ሰዎች አርሰናልን ጨዋታ በተመለከቱ ቁጥር ለተጫዋቹ አድናቆት ሲሰጡት እናያለን። እና እኔ ሁል ጊዜ የአርሰናልን ባክፎር ሳነሳ ተጫዋቾቹ ከመደነቅ ውጭ ምንም ሊባሉ አይችሉም። ያው ስህተት አይሰሩም አይባሉም፣ ስህተት ሊሰሩ ይችላሉ። ሰው ናቸው፣ ድካም ይኖራል። ያን ነገር ማንም አክሴፕት ያደርጋል። ግን ሌሎች ክለቦች ሊኖሯቸው የሚፈልጓቸው የሚመኟቸው ባክፎር አርሰናል አሉ። ለምሳሌ ሳሊባ፣ የትኛውም ክለብ የሚመኘው የተከላካይ መስመር ተጫዋች ሁሉም ለል የእኛ በሆነ ብለው የሚመኙት አይነት ተጫዋች ማጋሌሽን ብታዩት እንደዛ ነው። ስለ ማጋሌሽ ፕሮግራም ሰርቻለሁ ከዚህ በፊት ዶክመንተሪም ሰርቻለሁ። ካላፊዮሪን ከአንዴም ሁለቴ ፕሮግራም ሰርተናል፣ ይህንን ተጫዋች በተመለከተ ቤን ዋይት፣ ሉዊስ ስኬሊ የአርሰናል ጥሩ ተጫዋቾች ናቸው። ከዛ እነ ሞስኩዌራን እነ ፒዬሮ ሂንካፔን እናወራለን። ስለዚህ የአርሰናል መከላከል ከጊዜ ወደ ጊዜ ምን ያክል አጥሩ ሰንሰለቱ በጣም እየጠበቀ እንደሆነ በእነዚህ ሁኔታዎች አይቶ መረዳት ይቻላል። ቲምበር ደግሞ ሌላኛው ተጫዋች ነው። ቲምበር ቨርሲቲሊቲም ያለው ተጫዋች ነው። ለምሳሌ በሆነ አጋጣሚ ልክ አሁን እንደዚህ የካራቦ ካፕ ሰሞን ላይ እነ ሳሊባ በሌሉበት ሰሞን ላይ እንኳን ቢሆን ሴንተርባክ ቦታ ቦታ ላይ መጫወት ይችላል። ደግሞም ሲጫወት አይተነዋል። ምንም የሚያስጨንቅ ነገር የለም። አሁን አርቴታ ማጋሌሽ ባይኖር ወይ ሳሊባ ባይኖር የዛሬ ሶስት ዓመት አራት ዓመት እንደነበረው የሆነ ኮንሰርን የሚያደርግበት የሚጨነቅበት ነገር የለም በቃ የሆኑ የሆኑ ተጫዋቾች አሉ። ከቤንች እያስነሳ የሚያመጣቸው ወይ ሺፍት የሚያደርጋቸው ቤን ዋይት ሴንተር ባክም ሆኖ መጫወት ይችላል፣ ራይት ባክም ላይ መጫወት ይችላል። ኢንካፔ በሌፍት መጫወት ይችላል፣ ሴንተር ባክ ቦታ ላይ መጫወት ይችላል። ቲምበር በተመሳሳይ በራይትም በሴንተር ባክ ቦታ ላይ መጫወት ይችላል። ስለዚህ እንዲህ አይነት አቅም ያላቸው ተጫዋቾችን አርሰናል በመያዙ ምክንያት መከላከሉ የበለጠ ጠንካራ እንደሆነ ማንሳት ይቻላል እና የአርሰናልን ጨዋታ አስተያዩ ልብ ብላችሁ ቲምበርን ብትመለከቱት ይህ አይነቱን ፐርፎርማንስ ነው የምትመለከቱበት ፊቱ ላይ መድከም አታዩበትም። በጣም ታታሪ ነው። የቀኙን መስመር በተለይ የሚቆጣጠርበት መንገድ እጅግ በጣም አስገራሚ ነው። ያ ደግሞ አርሰናል የበለጠ መከላከሉ ጠንካራ እንዲሆን ብቻም ሳይሆን ሲያጠቃ ደግሞ የበለጠ ወደፊት ወጥቶ በሚጫወትበት ጊዜ እንደነ ቡካዮ ሳካ ላሉ ተጫዋቾች የበለጠ አጋዥ መሆን ይችላል። እንግዲህ የፉል ባኮች ሚና አሁን እየተቀየረ ነው። የዚህ የራይት ባክ ተጫዋቾች፣ የልፍት ባክ ተጫዋቾች ሚና እየተቀየረ ነው። ማጥቃትም አለባቸው ኦቨርላፕ እያደረጉ መውጣት አለባቸው። በየትኛውም ፎርሜሽን ይጫወቱ በአራት ሁለት ሶስት አንድ የሚጫወቱ በሶስት አራት ሶስት የሚጫወቱ በአራት ሶስት ሶስትም በሚጫወትም ክለብ ውስጥ ቢሆን እንደዚህ አይነት ተጫዋቾች የሚኖራቸው ሚና በጣም በጣም ከፍተኛ ነው። ስለዚህ የቲምበርንም የምናነሳው እንዲህ ባለው ሁኔታ ነው። ለአርቴታ ወሳኝ ተጫዋች የሆኑ ቁልፍ ተጫዋች የሆኑ በዚህ ምክንያት አርቴታ ተጫዋቹ ካልተጎዳበት ወይ ድካም ከሌለበት በስተቀረ በፍጹም እዛ ቦታ ላይ ሌላ ተጫዋች መተካት አይፈልግም ቤንዋይት እኮ ከሁለት የውድድር ዓመታት በፊት በክለቡ ቁልፍ የሚባለው ተጫዋች ነበር እዚህ ቦታ ላይ አሁን ግን ቲምበር ቦታውን ሊያስነካም አልቻለም በቃ ቦታው የቲምበር ስለመሆኑ ብዙ ማረጋገጫዎችን እያየን ነው ለአርሰናል እድሎችን ይፈጥራል ቅድም በዘረዘርናቸው ቁጥራዊ ፋክቶች ወይም መረጃዎች ተንተርሰን ስለዚህ በአርሰናል በፕሪሜር ሊጉም ካሉ ምርጥ የቀኝ ተመላላሽ ተጫዋቾች መካከል አንዱ ቲምበር መሆኑን ማንሳት ያስፈልጋል። ሌሎች ክለቦች ጋር ብንሄድ ለምሳሌ መስመር ላይ የሚጫወቱ ተጫዋቾችን ልናይ እንችላለን። በመስመር ማጥቃት ላይ የሆነ አይነት ፐርፎርማንስ ሊያሳዩ የሚችሉ ቼልሲ ጋር ስንመጣ እነ ጄምስን እናገኛለን፣ ወይ ደግሞ ሊቨርፑል ጋር ስንሄድ እነ ፍሪምፖንግን እናገኛለን። ግን ደግሞ በፊትነስ ረገድ ወጥ በሆነ መንገድ ለ14 ወር እንደዚህ አካባቢ ፊትነሱን በመጠበቅ ረገድ በጣም ውጤታማ የሆነ ኮንሲስተንሲ፣ ወጥነት ያለው ለአርቴታ ደግሞ ከቁልፍ ተጫዋቾቹ መካከል እንዳይኑ ብሌን ከሚሳሳላቸው ተጫዋቾች መካከል አንዱ ቲምበር። ይህን ሲዘን ምናልባት አርሰናል ውጤታማ ሆኖ ዋንጫዎችን የሚያሸንፍ ከሆነ ቲምበርንም እዚህ ጋር ክሬዲት ልንሰጠው እንደሚገባ በባለፈው ውድድር ዓመት በነበረው ሲዘን እና ዘንድሮ በመጀመሪያዎቹ ጨዋታዎች ላይ ቲምበር በደንብ ፕሩፍ አድርጎ አሳይቷል ብሎ መናገር ይቻላል።